ወይ ይሄ ደግሞ ከየት ነው የመጣው? እኔ እኮ ግራ ነው የምገባኝ። እግዚአብሔርን ከየት ነው የምትመጡት እኮ? እረ በስ ማሙል። ለማንኛውም ይሄ ብሩህ ያደረገው ነገር ለማድረግ ወይም ይሄ ማሄውን ነገር ለማድረግ እየሞከራችሁ ከሆነ አይሳካላችሁ። ይሄን እኔ ሳስበው ማለት ነው። ከብሩ ጋር ተመካክሮ ነው የሚሰራው የሚመስለኝ። እኔ እግዚአብሔርን ከብሩህ ጋር ተመካክራችሁ ነው የምትሰሩት ወይም ሄሚ ብሮክን ሶስት መቶ ሺ ለማስቀባት እየሄደሽ ያለችው መንገድ ነው የተረዳሁት። እንደ እንዴት ነው አንተ እሱ የያዘው አበባ የሚመስል አበባ ይይዘ የምትመጣው አልገባኝም። ምን ምንድን ነው እንደ ማለት በጭንቅላት ነው በቀይ ጥሙ የሚያስበው አንተ። አንዴ ወንዶች ግን ደግሞ አይገባሽም አይገባሽ። አንተ የምን አገባ ሲጀማል ማጋኛ የግባ ጭንቅላት ክላይ። ሰላም ወንዶች፣ እንዴት ናቸው ደህና ናቸው ያለው እግዚአብሔር ይመስገን። ባላቸው በዛ ሰላማቸው ብዛ ጉዶች የዛሬ ቢሉ አቶ ብሮክ እና ወይዘሪት ሃይማኖት ታደሰ መጥተዋል ትላላችሁ። ይህም ደግሞ የመጣችው ብሮክን ለማስረዳት ነው። እኔ ልጁ ከምንም ነገር የለም ምናምን ነው ልጁ ደግሞ ምንድን ነው አበባ ይዞ መጣ ብሩክ ያለበት ቦታ ላይ። እኔ ግን ሳስበው ከብሩካ ተመካክሮ የሚሰሩ ነው የሚመስለ ይመስላል። ክርስቶስን እንዴት ነው አንድ ሰው አንድ ሰው ሲመጣ አንድ ሰው እዚህ ነው ብሩህ ሲመጣ እሱ ሄሚ ቤት ነው። ይሄ ብሩህ ደግሞ ብሩህ ሲል ማለት እሱ ደግሞ ይመጣል አበባ ይዞ። ምንድን ነው ይሄ? አረ በመጠራችሁ ግን እኔ በነገራችን ማለት ነው ወይ ይሄ ልጅና ብሩህና ተመካክላችሁ ስራ እየሰራችሁ ነው ወይ ይሄ ሚና ይህ ልጅ ተመካክላችሁ ቪዲዮ እየሰራችሁ ነው ብዬ ነው ማስበው፣ እና እንጃ አላቅም። እግዚአብሔርን እንዴት ነው ነገሩ? ወይንም ወዴት ወዴት ነው ቤተሰብ እንዴ! አሁን እኮ ሄቪ በጣም እኮ እየተሳደባቸው እኮ ነው እኮ ነው። እና አንቺ ነሽ እኮ ወንድን የፈለግሽ ወንድ ብሮክም ደግሞ ያለፋ ህይወት ነው። ምንም የሚያስረዳሽ ነገር የለም ይላል። ያለፋ ነገር የሚሆኑ ምንም ይሁን አንቺ እሱ እንዲያስረዳሽ ትፈልጋለሽ። ብሮክን አላስረዳሽም ነው የምለው። ማስረዳት ሲባል ያው አንተ ነገር አሁን ላይ ምንም ነገር ነው እኮ አይከብድም። ብራዚራችን ምንም የሚከብድ ነገር አለ? እና እንደዛ ነው የምላችሁ፣ ውዶች ሰላም ብያቸዋሉ። እንደ ሰላም አልኩ እንደ ሰላም ሰላም። ውድ እና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁ? እንዴት ዋላችሁ? እኔ ጋር ሁሉ ሰላም ነው ፈጣሪ ይመስገን። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አላችሁ። አስተያየታችሁን ኮሜንት አስቀምጡልኝ፣ ቪዲዮን ላይክ አድርጉ። እንዴት ነው የዛሬ ነገር? በጣም እኮ ነው የሳቅኩት። እግዚአብሔር ይባርክ። እሱ ለማስረዳት ጋሩ ለማስረዳት እሱ ደግሞ አባባ ይዞ ይመጣል። አላንቺ አይገባሽ ምናምን ምናምን። የምር ተመካክራቸው ነው የምትሰሩት። ብሩክና ይሄ ልጅ ይተዋወቃሉ። የምር ነው የሚለያችሁት። ብሩክና ይሄ ልጅ ይተዋወቃሉ። ይሄ ሀቅ ነው። ክርስቶስን ይተዋወቃሉ። ቲ እንዴት ነው ይሄ ነገር ሊሆን የሚችለው? ሊሆን አይችልም፣ አይችልም በፍሱ። አዎ አይችልም። ቲ ቀልድ ነው። እንዴት

ናቸው ብዙ አይማችን በአንዳንድ ሴራ ምናምን ይባሳል ለዚህ ነው።